ሰላም ጤና ስጥልን ለን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዛችንን እያስቀደምን፣ በቅድሚያም አበይቶችን አቀርብላችኋለን። በጎጃምና ጎንደር ከባድ ውጊያዎች ውለዋል። በሁለቱም ቀጠናዎች ያገዛዙ ጥምር ጦር ክፉኛ ተመጥተዋል። የጎጃሙ የከተማ የጨበጣ ውጊያ ሲሆን፣ በጎንደር በኋለው ውጊያ ደግሞ የብልጽግና ስትራቴጂካዊ ወታደራዊ የማዘዣ ማዕከል የሆነው ቦታ ተመጥተዋል። ውጊያው በሞርተርና ዲሽቄ የታጀበ ነበር። በቀዳሚው የግንባር መረጃችን ወደ እናንተ ይደርሰዋል። በትግራይ ወታደራዊ አመፁ ሁለተኛ ቀኑን ይዟል። በሁለተኛ ቀን ውለው አመፁ ከመነሻው መቀሌ ከተማ ወደ ዞኖችና ወረዳዎች አቅጣጫ ቀይረዋል። በአራት ማዕከሎች ከፍ ያለ ወታደራዊ የአመፅ እንቅስቃሴ ታይተዋል። የህወሓት ታጣቂዎች ወታደራዊ አመፅ መጨረሻው ምን ይሆን ለሚለው ዜና ትንታኔያችን ምላሽ አለው። የብልጽግና ሰራዊት ልዩ ዘመቻ ያለውን ለመክፈት ከፍተኛ የሎጂስቲክስ ስርጭት ላይ ይገኛል። ከአስር በላይ ኮንቴነር የጫኑ የብልጽግና ወታደራዊ ተሽከርካሪዎች ሲጓጓዝበት ስለዋለው የውጊያ ማዕከልና የተጓጓዙትን ሎጂስቲኮች በተመለከተ ጥብቅ ወታደራዊ መረጃ ይዘናል። የቀድሞው የኮሚኒኬሽን ሚኒስተር በጅቡቲ አምባሳደር ሆነው ተሹመዋል። ከጅቡቲ ጋር የተገናኙ ማናቸውም የብልጽግናው አገዛዝ ሹመቶች የኦህዴድ ብልጽግና ሰው መሆንን የሚጠይቁ ሆነዋል። የኦህዴድ ብልጽግናንና የጅቡቲ ፍላጎቱን የተመለከተ ቀጠናዊ መረጃ በስፋት ይዘናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎች እናመራለን። በቅድሚያም ሰበር የግንባር መረጃ ወደምንመለከትበት ዜና ወጃች እናምራለን። በጎጃም እና ጎንደር ውጊያዎች ውለዋል። በሁለቱም ቀጠናዎች የአገዛዙ ጥምር ጦር ክፉኛ ተመተዋል። በጎጃም በአዲስ ቅዳም ከተማ ዛሬ ጥቅምት 4 2018 ከንጋት ጀምሮ በተደረገ ውጊያ 19 የአገዛዙ ወታደሮች ሲገደሉ 27 የሚሆኑት መቁሰላቸው ከግንባር የተገኘ መረጃ ያሳያል። በአፋብሃ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙ የፋኖ ኃይሎች ከንጋት ጀምሮ አዲስ ቅዳም ከተማ ውስጥ በመግባት የተመረጡ ወታደራዊ ካምፖች ላይ ጥቃት ሰንዝረዋል። ጥቃቱ ወታደራዊ መረጃን መሰረት ያደረገ ነበር የሚሉት የግንባር መረጃዎች የከተማ የጨበጣ ውጊያ በማድረግ ካምፑን ሙሉ በሙሉ ማጥቃት የቻሉት የፋኖ ኃይሎች በብልጽግና ጥምር ጦር ላይ ከፍተኛ የሚባል ሰብአዊና ወታደራዊ ቁሳዊ ኪሳራዎችን አድርሰዋል። የእዙ ሕዝብ ግንኙነት መምሪያ የግንባር መረጃ እንደሚያሳየው ከንጋት ጀምሮ እስከ ረፋድ በዘለቀው በዚህ ውጊያ በቁጥር 19 የብልጽግና ጥምር ጦር አባላት ሲደመሰሱ 27 የሚሆኑት ደግሞ ቆስለዋል። እንደ እዙ የግንባር መረጃ 16 የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ ተማርኳል። ለሰዓታት በዘለቀው በዚህ ውጊያ በአዲስ ቅዳም ከተማ ውስጥ በሚገኙ በአዲስ ቅዳም ስላሴ፣ በአባ አይናለም በከብት ገበያና በባታ ቤተ ክርስቲያን አካባቢ መሽገው የነበሩ የጥምር ጦሩ አባላት ወታደራዊ ካምፖች ላይ ያነጣጠረ ስኬታማ ማጥቃት የሰነዘሩት የፋኖ ኃይሎች በውስን ኪሳራ ትልቅ ድል ማስመዝገባቸው ታውቋል። በዚህ ውጊያ ከወደ ፋኖ የተሰነዘረባቸውን እርምጃ መቋቋም የከበዳቸው ቀሪዎቹ የብልጽግና ወታደሮች ሙትና ቁስለኛቸውን ሳያነሱ አድጓሚ ተብሎ ወደሚጠራው ተራራ መሸሸታቸውን ከእዙ ሕዝብ ግንኙነት መምሪያ የተገኘው የግንባር መረጃ ያሳያል። ይህ በእንዲህ እንዳለ በጎንደር በለሳ ቀጠና በዋለው አውደ ውጊያ አፋብሃ በላይ ዘለቀ እዝ ድል ቀንቶታል። የእዙ አካል የሆነው ዳግማዊ ቴዎድሮስ አምስተኛ ኮር የብልጽግና ስትራቴጂካዊ ወታደራዊ የማዘዣ ማዕከል የሆነችውን ደጎማ ከተማን ከበባ ውስጥ በማስገባት በወታደራዊ ማዘዣ ካምፕ ላይ ጥቃት አድርሰዋል። ዛሬ ከማለዳው ጀምሮ በተሰነዘረው ማጥቃት ውጊያ በዲሽቃና በሞርተር የታጀበ መሆኑን የጠቆመው የእዙ የግንባር መረጃ በዳግማዊ ቴዎድሮስ አምስተኛ ኮር ስር ያሉት መብረቅ፣ ጥቁር አንበሳ፣ ፋናይ ውቤና ጎንደሬ በጋሻው ክፍለ ጦሮች ስር ያሉ የተለያዩ አህዶች መሳተፋቸውን ገልጸዋል። በቦታ አቀማመጧ ከፍተኛ ቦታ ላይ የከተመችው ደጎማ ከተማ የበለሳ ቀጠናዎችን የውጊያ ስምሪት ለመስጠት የብልጽግና ስትራቴጂካዊ የወታደራዊ ማዘዣ ማዕከሉ ስትሆን በከተማዋ የሚገኘውን ወታደራዊ ማዘዣ ለመምታት በአራት አቅጣጫ ከበባ የፈጸሙት የፋኖ ኃይሎች ከሞርተርና ዲሽቃ ተኩስ ልውውጥ በኋላ ከጠላት ምሽግ ድረስ በመግባት የጨበጣ ውጊያና ቦምብ ውርወራ ድረሰ እላ አስጨራሽ ውጊያ ማድረጋቸውን እዙ አስታውቋል። ከፍተኛ ቁጥር ያለው የብልጽግና ጥምር ኃይል ሞትና ቆስለኛ ሆነዋል ያለው የእዙ የግንባር የሚባል መረጃ ማክሰኝ ትና ደጎማ ካርባያ ደጎማ የሚወስዱ ሁለቱ መንገዶች ዝግ በማድረግ ልዩ ዘመቻው መምራቱን ዘመቻውም ስኬታማ መሆኑን በግንባር መረጃው ገልጸዋል። በተለይ የሁለቱ መንገዶች መቆረጥ የብልጽግና ጥምር ጦር ሽፋን የሚሰጠው ኃይል እንዳያገኝ ያገደው መሆኑን ተከትሎ የፋኖ ኃይሎች ብልጫ መውሰድ መቻላቸው ታውቋል። በዚህ አውደ ውጊያ 15 የጥምር ጦር አባላት ሲደመሰሱ 23 የሚገመቱ ከባድ ቁስለኛ መሆናቸውን፣ የፋኑ ኃይሎች ከልዩ ዘመቻው በኋላም ሁለቱን መንገዶች መዝጋታቸውን ተከትሎ የቁስለኛ የሰራዊቱ አባላት ደጎማ ጤና ጣቢያ ከጉዳት መጠናቸው ያነሰ የህክምና እርዳታ እየተደረገላቸው እንደሆነ እዙ የውስጥ አርበኞቹን ጠቅሶ በግንባር መረጃው አስታውቋል። በትግራይ ወታደራዊ አመፁ ሁለተኛ ቀኑን ይዟል። በሁለተኛ ቀን ውለው አመፁ ከመነሻው መቀሌ ከተማ ወደ ዞኖችና ወረዳዎች አቅጣጫ ቀይረዋል። በአራት ማዕከሎች ከፍ ያለ ወታደራዊ የአመፅ እንቅስቃሴ ታይተዋል። ወታደራዊ አመፁ በሁለተኛ ቀን ውሎው፣ እንቅስቃሴው ከመቀሌ ከተማ ቢወጣም ለመቀሌ ወሳኝ የሚባሉ መንገዶችን ዘግቶ ታይተዋል። በማዕከላዊ የትግራይ ዞን በሚገኘው ነበለት መናኸሪያውንና ዋናውን መንገድ ዘግቶ የዋለ ሲሆን ከመቀሌ ወደ አዲግራት ግራት የሚወስደው መንገድም ተዘግቶ ውሏል። አመፅ ላይ ያሉት ታጣቂዎች ከመቀሌ በስተሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አጉላ መቀሌን ከውቅሮ አዲግራትና ከሌሎች ሰሜናዊ ከተሞች ጋር የሚያገናኘውን ዋና መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ አግደዋል። አቅጣጫውን ቀይሮ በቀጠለው በዚህ ወታደራዊ አመጽ በአጉላእህ በሀውዜን በአዲግራትና በውቅሮ በከተሞች ውስጥም ሲካሄድ መዋሉ ተሰምተዋል። በተለይ በሀውዜንና በአዲግራት የታየው ተቃውሞ ጠንካራ ሆኖ ታይተዋል። የጊዜ አስተዳደሩ ፕሬዝዳንት ሌተናር ጄኔራል ታደሰ ወረደ ትናንት አመሻሹን ከወታደራዊ አመራሮቹ ጋር ያደረጉት ውይይት ቢሯቸው ውስጥ ሰነድ መዘረፉ ከፍተኛ ብስጭት የፈጠረባቸው መሆኑን ተከትሎ ፍሬያማ መሆን አልቻለም። አመፁን አንቀሳቅሰዋል የተባሉ መካከለኛ የኃይል አመራሮችና አንዳንድ አባላት ታስረው ማደራቸው የተሰማ ቢሆንም ወታደራዊ አመፁ በሁለተኛ ቀን ውለው ቢያንስ አራት ከተሞችን ማዳረሱን አመፁን አመዛኙ የታጣቂ ቡድኑ አባል እንደተቀላቀለው አመላካች ሆነዋል። በሁለተኛ ቀን ውለው ተመሳሳይ የደሞዝ ና የጥቅማ ጥቅም ጥያቄ የተነሳ ቢሆንም ከዚህ እንቅስቃሴ ጀርባ የጊዜያዊ አስተዳደሩን ፕሬዚዳንት ታደሰ ወረደን በወታደራዊ አመፅ ማንሳትን ያለመ እንደሆነ የጉዳዩ ተከታታዮች እምነት ነው። የትግራይ ጊዜ አስተዳደር ፕሬዚዳንት ታደሰ ወረደ ከፖለቲካዊ ኃላፊነታቸው በተጨማሪ የታጣቂ ቡድኑ መሪ ሆነው እየሰሩ ቢሆንም ጀነራሉ ህዋት በሚፈልገው መንገድ ጦርነቱን በፍጥነት አለመጀመራቸው ቅሬታ ሲቀርብባቸው እንደቆየ የሚያወሱት የጉዳዩ ተከታታዮች ከዚህ ወታደራዊ አመፅ ጀርባ ፖለቲካዊና ወታደራዊ አመራር የሚሰጥ ቡድን እንዳለ ከሁኔታዎች መረዳት ይቻላል ይላሉ። በተለይም በትናንትናው ዕለት ምሽት ላይ የተካሄደው ውይይት ውጤት ለህዝብ ሳይነገር መቅረቱ ጊዜያዊ አስተዳደሩም በጉዳዩ ላይ ነው። የሚባል ማብራሪያ በይፋ መስጠት አለመቻሉ የጉዳዩን ውጥረት ፖለቲካዊ ሁኔታ ይበልጥ አመላካሽ ነው ተብሏል። የብልጽግና ሰራዊት ከፍተኛ ስንቅና ተተኳሽ ጭኖ ከባህር ዳር ተነስቶ ወደ ጎንደር እያጓጓዘ መሆኑን የጣቢያችን ምንጮች ገለጹ። የብልጽግና ሰራዊት ልዩ ዘመቻ ያለውን ለመክፈት ከፍተኛ የሎጂስቲክ ስርጭት ላይ ይገኛል። በጎንደር ሰፊ ቀጥና ከ50 ሺህ በላይ ሰራዊቱን እንዳስገባ የሚገምቱት ወታደራዊ ምንጮች ሰራዊቱ ከማዕከል ርቆ ሲንቀሳቀስ በፋኑ ከሚደርስበት ጠንካራ ምት በተጨማሪ ስንቅና ሎጂስቲክ በቅርበት የማያገኝ በመሆኑ ለግዳጅ እንደተቸገረ ይገልጻሉ። ለጠላት ዘመቻዎች ፈተና የሆኑበትን ሁኔታ ሲገልጹ ስንቅና ተተኳሽ በበቂ ሁኔታ ማቅረብ አለመቻሉን በተለይም በተሽከርካሪ ማንቀሳቀስ ፈተና እንደሆነበት በግምገማ ሳይቀር ተነስቶ እንደነበር ምንጮቻችን ገልጸዋል። ዛሬ ጥቅምት አራት ከእኩለ ቀን በፊት ወደ ጎንደር ቀጠና ጉዞ ያደረጉት ከአስር በላይ ኮንቴነር የጫኑ የብልጽግና ወታደራዊ ተሽከርካሪዎች በዙ 23ና በዲሽቃ ታጅበው መሆኑን ምንጮቻችን ጨምረው ገልጸዋል። ተሽከርካሪዎቹ የጫኑ ተተኳሽና ስንቅ መሆኑን ለጣቢያችን የገለጹት ምንጮቻችን የስንቅና ተተኳሽ ሎጂስቲክ እንቅስቃሴ በፋኖ ኃይሎች በመረጃና ጥናት በተደገፈ መልኩ እርምጃ ሊወሰድበት እንደሚገባ ጥቆማ ሰጥተዋል። የአማራን ሕዝብ ትግል ለመቀልበስ የመጨረሻ ዘመቻ ብሎ በሀገሪቱ ካለው 80 ከመቶ የሚ የሚሆነውን ሰራዊቱን በሸዋ፣ ወሎ፣ ጎጃምና ጎንደር ካዘመተ ሶስተኛ ዓመቱን የያዘ ሲሆን በቅርቡ በአይነቱ ልዩን ያለውን ወታደራዊ ዘመቻ በእግረኛ በሜካናይዝ በአየር ኃይሉ በኩል ለመክፈት ራሱን በሎጂስቲክ በማጠናከር ላይ ይገኛል። በሌላ በኩል ባለፉት ሁለት ሳምንታት ገደማ ስንቅና ወታደራዊ አዛዦችን በሄሊኮፕተር ሲያንቀሳቅስ የቆየው ብልጽግና በዛሬው እለት በአስር ከባድ የሎቤድ መኪናዎች የተጫኑ ኮንቴነሮች ወደ ኮር ማዘዣ ጣቢያዎች መንቀሳቀስ መጀመራቸውን ተከትሎ ፋኖ የተለመደ መብረቃዊ ምቱን በማሳረፍ የስንቅና ሎጂስቲክ አቅርቦት ሰንሰለቱን መበጣጠስ እንደሚጠበቅበት የጣቢያችን ምንጮች ገልጸዋል። አክለውም ተተኳሽና ሬሽን በመኪና ጭኖ ማጓጓዝ የማይችልበት የግንኙነት ሰንሰለቱ የተበጠሰበት መሆን አለበት ሲሉ ምክረ ሐሳባቸውን አቅርበዋል። በመጨረሻም የቀድሞው የኮሚኒኬሽን ሚኒስተር በጅቡቲ አምባሳደር ሁነው ተሹመዋል። ከጅቡቲ ጋር የተገናኙ ማናቸውም የብልጽግናው አገዛዝ ሹመቶች የኦህዴድ ብልጽግና ሰው መሆንን የሚጠይቁ ሁነዋል። ኢትዮጵያ የማንሰራራት ዘመቻ ላይ ነች የሚለውን አብይ መር የብልጽግና ፕሮፓጋንዳ በማስተጋባት የሚታወቁት ለገሰ ቱሉ ከኮሚኒኬሽን ኃላፊነታቸው ከተነሱ በኋላ በጅቡቲ ሪፐብሊክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ተሹመዋል። ለገሰ የተኩት የብርሃኑ ጸገይን የአምባሳደርነት ቦታ ሲሆን፣ ኦህዴድ ብልጽግና ጅቡቲ ላይ በልዩ ትኩረት እንደሚሰራ ይታወቃል። የለገሰ ቱሉ የጅቡቲ የአምባሳደርነት ሹመትም ለታማኝነታቸው የተሰጠ እንደሆነ ነው የተመላከተው። ምንም እንኳን ለገሰ ቱሉ ባለባቸው የብቃት ችግር ከኮሚኒኬሽን ሀላፊነት ቢነሱም ለኦህዴድ ባላቸው ታማኝነት የጅቡቲ አምባሳደር ሆነው ተሹመዋል። ከዚህ ቀደም የጅቡቲ አምባሳደር የነበሩት ብርሃኑ ጸጋዬ በአሁኑ ሰዓት የውጭ ጉዳይ ሚኒስተር ደኤታ ሆነው እንደተሾሙ ይታወቃል። ኦህዴድ ብልጽግና ጅቡቲ ላይ ልዩ ትኩረት አድርጎ እየሰራ ነው የሚሉት የመረጃ ምንጮች በጅቡቲ የኢትዮጵያ አምባሳደርነት በተጨማሪ የኢትዮ ጅቡቲ ምድር በባቡር ዋና ስራ አስፈጻሚ ታከለ ኡማ፣ የኢትዮጵያ የባህርና ትራንዚት ዳይሬክተር ሮባ ጋሪ፣ በጅቡቲ የሚገኘው የኢትዮጵያ ንግድ ባንክ ዋና ስራ አስኪያጅ የኦህዴድ ሰው ከመሆናቸው በተጨማሪ መቀመጫውን በጅቡቲ ያደረገው የኢጋድ ዋና ጸሐፊ ወርቅነህ ገበየሁ በጅቡቲ የሚገኙ መሆኑ ኦህዴድ ለጅቡቲ ልዩ ትኩረት እንደሰጠ አመላካች ሆነዋል። ኢኮኖሚ የፖለቲካ የደም ስር በመሆኑ የብልጽግና ዋነኛ ኮሪደር የሆነውን ጅቡቲ በራሱ የሰው ኃይል ስምሪት ተቆጣጥሮታል የሚሉት የጉዳዩ ተከታታዮች ጅቡቲ የኢትዮጵያ ሕገወጥ ገንዘብ ማሳለፊያ፣ የዶላር ማጠቢያ ጭምር ናት ይላሉ። የኮንትሮባንድ ወርቅና የተለያዩ ማዕድናት ማሻገሪያም ነች የሚሉት የመረጃ ምንጮች ጅቡቲን መቆጣጠር የመሀል ሀገር ኢኮኖሚውን የመቆጣጠር አቅም አለው ይላሉ። ጅቡቲ ሀብት በአንዴ የሚፈጠርባት ብቻ ሳትሆን በአፍሪካ ቀንድም ሆነ በመካከለኛው ምስራቅ ፖለቲካ ለመስራት ወሳኝ የኃይል መስፈንጥ ጠሪያም ነች። ኦህዴድ ብልጽግና ጅቡቲን የተመለከቱ ማንኛውም ሹመቶችና የተቋማት አመራር ምደባ ሲኖር ከራሱ ሰዎች ውጭ ሌላ አካል እንደማይመድብ ባለፉት ሰባት ዓመታት በተግባር ታይተዋል። የለገሰት ሁሉ የጅቡቲ የአምባሳደርነት ሹመትም የዚው ስሌት አካል እንደሆነ ነው የተጠቆመው። በሸዋ ጠቅላይ ግዛት በመራቤቴ የቀጠና ለበርካታ ቀናት ያለማቋረጥ እየተደረገ የሚገኘው ውጊያ እንደቀጠለ ይገኛል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮራ አካል የሆነው ጀግናው አጼ ዳዊት ክፍለ ጦር ጥቅምት ሁለት ሁለት ሺህ አስራ ስምንት ዓመተ ምህረት በነበረው የውጊያው ውሎ ተረፋዶ አምስት ሰዓት አንስቶ የሬማ ከተማን ቀለበት ውስጥ በማስገባት የአገዛዙን ጦር መላወሻ ሳጥቶት ውሏል። በሬማ ከተማ የሰፈረው የመቶ አንደኛው አየር ወለድ ኮማንዶ ክፍለ ጦር እና በርካታ የክልሉ አድማ ብተና እንዲሁም ሚኒሻ እና ሰላም አስከባሪ ኃይል ከጀግናው ሰራዊታችን የተከፈተበትን ጥቃት መቋቋም አቅቶት ባቀረበው አስቸኳይ አስቸኳይ የድረሱልኝ ጥሪ ከዓለም ከተማ በሁለት ኦራል እና ሁለት አይሱዚ እንዲሁም ከመራኛ ከተማ በሶስት ካሶኒ የተጫኑና እስከ አፍንጫው የታጠቁ የመከላከያ ወታደሮች ደርሰውለታል። ተጨማሪው አዲሱ ሰራዊት ወደ ከተማ እንዲገባ ሆን ብሎ ያሳለፈው ሰራዊታችን በከተማዋ ዙሪያ ያለውን ከበባውን ይበልጥ አጠናክሮ የአገዛዙን ጦር በይበልጥ መፈናፈኛ ሳጥቶት ይገኛል። የአገዛዙን አጣብቂኝ ውስጥ መግባት በአግባቡ የተረዱ በተለያዩ ቦታ ላይ የሚገኙ የቀይ ቦኔት የሚያደርጉ የመከላከያ ኮማንዶ አባላት ከምድባቸው በሌሊት እየጠፉ በሁሉም ቦታ ባሉ ክፍለ ጦሮቻችን እየተቀላቀሉ ይገኛሉ። የፎቶ ምስላቸውንም አያይዘን ማቅረብ እንችላለን። ሰሞኑን በተከታታይ በተደረጉ ውጊያዎች የአገዛዙ ተስፋ በአገዛዙ ተስፋ እንደሌላቸው የተረዱና በጀግናው ተዋጊዎቻችን ጀግንነት የተደመሙት በመቶዎች የሚቆጠሩ የሚሊሻ አባላት ከተጠረነፉበት ካምፕ በሌሊት ጠፍተው በቲምና በጋንታ ሆነው በነጋታው ከነሙሉ ትጥቃቸው ጀግናው ሰራዊታችንን በተለያዩ የሸዋ ቀጠናዎች እየተቀላቀሉ ይገኛሉ። የፎቶ ምስላቸውንም በከፊል ከዚህ መግለጫ ጋር አያይዘን እናቀርባለን። በቀጣይ ቀናት ቪዲዮዎችንም እንደዚሁ መግለጫ ይሰጥባቸዋል ማለት ነው። ለሚኒሻ አባላቱም ወቅ ያላቀባበል እየተደረገላቸው ሲሆን የተሃድሶ ትምህርት ተሰጥቷቸው የህልውና ትግሉን በሚመቻቸውና በሚፈቅዱት አግባብ የሚያግዙበት ሁኔታ ይመቻችላቸዋል ማለት ነው። በቀጣይ በቀጠናው ሰራዊታችንን በፈቃዱ የሚቀላቀሉ የሚኒሻ አባላት ከቀን ወደ ቀን እየጨመረ የሚገኝበት ጊዜ ላይ ነው ያለነው። ይህንን የተረዱ አገዛዙ ይህንን የተረዳው አገዛዙ የሚኒሻ ኃይሉ እንዳይናድበት የተለያዩ ህገወጥ እርምጃዎችን እየወሰደ ይገኛል። የሰብአዊ መብቶች ተከራካሪ ድርጅቶች ይህንን ጉዳይ በአንክሮ እንዲከታተሉት በዚህ አጋጣሚ ጥሪ ማቅረብ እንወዳለን። እንደ ድርጅት በሌላ ግንባር በሞረትና ጅሩ ወረዳ በሰያደብርና እንዋዩ በአንሳሮና ለሚ እስከ ደብረ ሊባኖስ ገዳም ድረስ ከቦታ ቦታ የሚንቀሳቀሰው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአፄ ዓምደ ጽዮን ኮራ አካል የሆነው ጀግናው ራስ አበበ አረጋይ ክፍለ ጦር በአካባቢው ካሉ የአባት አርበኞች ጋር ተጣምሮ በብቃት እየፈጸሙ በሚገኙት የተጠና ኦፕሬሽን በአገዛዝ ጦር ላይ ከፍተኛ ኪሳር እያደረሱበት ይገኛሉ። በዚህም የተደናገጠው የመቶ አንደኛው አየር ወለድ ክፍለ ጦር ሶስተኛ ሻለቃ ከአንዱ ሻምበል ላይ ስድስት አባላቶቹ ብቻ ሲቀሩ እና አብዛኛው ወደ እየመጣበት ሲበተን ሶስት አባላቶቹ ደግሞ ከነሙሉ ትጥቃቸው ጀግናው ራስ አበበ አረጋዊ ክፍለ ጦርን ተቀላቅለዋል የፎቶ ምስላቸውንም ከዚህ መግለጫ ጋር አያይዘን እናቀርባለን ለጊዜው ያሉት የግንባራው ደወሎዎች እነዚህን ይመስላሉ ክብርና ሞገስ ለሰማዕታት ድል ለአማራ ፋኖ ህዝባዊ ድርጅት እና የአማራ ፋኖ ሁሉ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ አርበኛ በሙላቱ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነትና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ህዝብ ግንኙነት ኃላፊ ከግንባር አመሰግናለሁ።